የጡት መጣባትን በተመለከተ በሸሪዓችን በቁርአን በሐዲስ እንደዚሁ በፍቅህ ክታቦች የተዳሰሰ ጉዳይ ነው። ህክሙን በተመለከተ ዕለሞች ረሒመሁሙላህ ተዓላ ሙባህ ነው ብሏል። ሙባህ ነው ማለት የተፈቀደ ነው። የፈለገ ሰው ማድረግ ይችላል፣ የፈለገ ሰው መተው ይችላል። ዋጅብም ነው አንልም፣ ሱናም ነው አንልም። ነገር ግን አስፈላጊ ሆኖ ከተገኘ ማድረጉ ተገቢ ነው እንላለን። ህፃኑን የሚያጠባው ሰው ህፃኑ ለአደጋ የሚጋለጥ ከሆነ ይህን የማጥባቱ ግዴታ ይሆናል እንላለን። ይሄን ነጥብ አጥብበን አይደለም መመልከት ያለብን። ሲጀምር ሴት ልጅ ልጇን የማጥባት ግዴታ አለባት የለባትም ሸሪያ ላይ ተዳስሷል። ከሷ ውጭ የሚያጠባው ሰው ከሌለ የማጥባት ግዴታ እንዳለባት ሁሉም ዕለሞች ይስማማሉ። እሷ አላጠባን ብትል ባሏ ሌላን ሴት ቀጥሮ እየከፈለ የማስጠባት ግዴታ ይኖርበታል። የተፋቱ እንደሆነም ለእሷ ለእናቱ እንኳ ደሞዝ እየከፈለ ማጥባት ግዴታ ይሆንበታል። ጠን የፊቅህ ጉዳይ ነው። የፊቅህ መሰላ ነው። አንድ ወንድ ባለቤቱ ውድ ዋጋ ካልከፈልከኝ አላጠባም እንኳ ብትል፣ ሌላ ሴት ጋ በቅናሽ እየከፈለ ማስጠባት ከቻለ ከእናቱ ወስዶ እሷ ጋ ማስጠባት እንደሚችል ሁሉ ዑለሞች ፊቅህ ላይ ጠቅሰዋል። አረቦች ዘንድ የሚታወቅ ነገር ነበር። ከተማ የተወለዱ ልጆችን ገጠር እየወሰዱ መታጠባን ሴት ፈልገው እዛ እየጠባ ቆይቶ ያመጡታል። ይጠነክራል፣ ቋንቋ በደንብ ይለምዳል የሚል እምነት ነበር። በተለያዩ ምክንያቶች አንድ ሕፃን ልጅ ከሌላ ሴት ሊጠባ ይችላል። አንዲት ሴት ሌላን ሕፃን ማጥባት ከፈለገች ባሏን ማስፈቀድ እንዳለባት ዑለሞች ተናግረዋል። ላ ቱርዲዒል መርአቱ ኢብነ ገይሪሃ ኢላ ቢኢዝኒ ዘውጂሃ ብሏል። ባሏን አስፈቅዳ እንጂ እሷ ያልሆነን ልጅ ማጥባት የለባትም ይላል። ሳታስፈቅድ ያጠባች እንደሆነ ወንጀለኛ ትሆናለች። ነገር ግን መጥባቱን ተከትሎ የሚመጡ ህግጋት በሙሉ ተግባራዊ ይሆናሉ። የጡት ልጇ ይሆናል፣ ማህረሟ ይሆናል። ሳትወድ በግድ እንደዚሁ እንድታጠባ ቢደረግ የሌላን ሰው ልጅ አሁንም ማህረምነቱ እንዳለ ይሆናል፣ የጡት ልጇ ይሆናል። እንደዚሁ ረስታና ባለማወቁን ከብታጠባ ማህረምነቱ ይገኛል፣ የጡት ልጇ ይሆናል። የግድ ንያ አላደረገችም ረስታ ነው ሳታቅም አይባል ማጥባቱ

እኔ እገሌት ጋር ጠብቻለሁ ብሎ ዝም ብሎ ስለተናገረ አንሰማውም። ታማኝ ወንዶች መመስከር አለባቸው። ወንዶች ከሌሉ ሁለት ሴቶች ሊመሰክሩ ጥሩ ነው ይላል። ካልሆነ አንዲትም ሴት መመስከር ትችላለች። ነገር ግን በውሸት የታወቀች መሆን የለባት። በዲኗ የምትታመን ሴት እገሌን አጥብቻዋለሁ ካለች ማህረምነቱ ይዘድጋል ነው። ባለፈው እንደጠቀስነው ማህረምነት በሶስት መንገዶች ሊገኝ ይችላል። በአንደኛ ደረጃ በመዋለድ ወይም በስጋ ዝምድና፣ ሌላኛው በመጋባት በአማችነት ሲሆን ሌላኛው እና ሶስተኛው በመጣባት ምክንያት ወይም በጡት ምክንያት ሊመጣ የሚችል ማህረምነት። በማጥባት ምክንያት የሚመጣው ማህረምነት ልክ በስጋ ዝምድና እንደሚመጣው ማህረምነት ነው። የወለደች እናት እንደሚባለው ሁሉ የጡት እናት ይባል። የእናቴ እናት ወይም አያቴ እንደሚባለው ሁሉ የጡት አያቴ ይባል። በጡት ምክንያት የተዛመዷቸው እህቶች፣ ወንድሞች ማህረም ይሆናል። ይህ ማህረምነትም ባጠባቸው እናት ብቻ አይቆምም ባሏንም ጭምር ያካትታል። አንዲት ሴት ልጅ ከአንዲት እናት ብትጠባ የእሷ ባል አባቷ ይሆናል። የሱ ወንድሞች አጎቶቿ ይሆናሉ። ወንድም ከሆነ የጠባው ያጠባቸው ሴት ባሏ እህቶች አክስቶቹ ይሆናሉ። እናቱ አያቱ ትሆናለች። የሱ ልጆች እህቶቹ ይሆናሉ። ከሌላ ምስቱን ከያወለዳቸው አንዲት ሴት ልጅ ከአንድ እናት ከጠባች እሷ የወለደቻቸው ልጆች በሙሉ እሷ እህቶች ናቸው፣ ወንድሞች ናቸው። የሷ ባለም አባቷን። ባሏ ከሌላ ሚስት የወለዳቸው ልጆች እንኳ ቢኖሩት የእሷ ወንድሞች እህቶች ይሆናል። ካጠባቻት ሴት ልጅ የወለዳቸው ወንድምና እህቶች ሸቂቅ የጡት ወንድምና እህቶች ይባላሉ። ያጠባቻት ሴት ባሏ ከሌላ ሚስት የወለዳቸው ልጆች ደግሞ የጡት የአባቴ ልጆች ተብለው ይመደባሉ። ሁሉም መሐረም ይሆናል። እዚህ ቤት የጠባቸው ሴት ልጅም እናታቸውን ለጠባቸው ወንድ ልጆች አጅነቢያ አትሆንም የሷ ልጆችም እነሱ ላይ አጅነቢያ አይሆኑም። የነሱ ልጆችም አብራቸው ጡት የጠባቸው የጡት ወንድሞቿ ልጆችም እሷ አጅነቢያ አይሆኑም፣ የጡት አክስታቸው ትሆናለች። የሷ ልጆችም አብራዋት ለጠቡ የጡት ወንድሞቿ እንደዚሁ እህቶቿ አጅነቢያ አይሆኑም። ስለዚህ አንድ ባል ከአንድ በላይ ሚስቶች ኖረውት አንድ ህፃን ልጅ ከአንደኛው አምስቱ የተወሰነ ጠብቶ ከሌላኛው አምስቱ የተወሰነ ጠብቶ እንደገና ከሌላኛው የተወሰነ ቢጠባና መጥባት ያለበትን ቁጥር ከተለያዩ ምስቶቹ ቢያሟላ ለነሱ ልጃቸው አይሆንም ለጠቡ ሴቶች ላክን፣ ለባልየው ልጁ ይሆነ። ማጥባትን በተመለከተ ሸርጥ አለው፣ መስፈርት አለው። ከእነዚህ ሸርጦችና መስፈርቶች አንዱ አምስት ጊዜ መጥባት አለበት። ከአምስት ያነሰ ከሆነ የጠባው የጡት ልጅ ሊባል አይችልም፣ መሐረምም ሊሆን አይችልም። በዚህ መሰረት አንድ ባል ሁለትና ከዛ በላይ ሚስቶች ቢኖሩት አንድ ህፃን ልጅ ከሱ ሚስቶች ከአንዷ ሁለት ጊዜ ከአንደኛዋ ሶስት ጊዜ ከአንዷ አንድ ጊዜ ቢጠባና አምስት ቢሞላ ለሱ ልጁ ይሆናል። ከነሱ መሃል የተኛዋም ልጁ አይሆንም አምስት ስላልጠባት ማለት ነው። መጣባትን በተመለከተ ሰፋ ያሉ ነጥቦች አሉ። ሸርጥ አለው ህግ አለው ይሄን ልናውቅ ይገባል። ሸርጡን በምናይበት ጊዜ ሶስት ሸርጥ አሉ፣ አንዳንድ ዑለሞች ሁለት ያደርጉታል

የተረጋገጠ ነገር በመጣባት ምክንያት መህረምነት ይገኛል። እን ረባዓ ጡት መጣባት ሁክሙ ቅድም እንዳል ነው። ልክ እንደ ዝምድና ተነጥሎ ተገሎ ከመቀመጥ አንፃር፣ ከመመልከት ከማየት አንፃር ልክ እንደ ስጋ ዘመድ ነው። ነገር ግን ንካህና ውርስ ላይ እንደ ስጋ ዘመዶች እንደ ስጋ ወንድሞች አይሆንም ይላሉ ዑለሞች። ያኔ የጡት ወንድም ንካህ ማሰራ አይችልም። የጡት ወንድም ለጡት እህቱ ወልይ ሆኖ ሀላፊ ሆኖ ንካህ ሊያስራ አይችልም። እንደዚሁ የጡት ወንድምና እህቶች የጡት አባትና እናታቸውን ሊወርሱ አይችሉም። የጡት ወንድም የጡት እህት የሆኑና አጅነቢነቱ ይቀር ዘንድ መስፈርቶች መሟላት አለባቸው። አንደኛው መስፈርት የሚጠባው ህፃን በሁለት ዓመት እድሜ ክልል ውስጥ እያለ መሆን አለበት። ከሁለት ዓመት በኋላ ከሆነ የጠባው መህረምነቱ አይገኝም። የጡት ወንድም

ጡት ከማቆሙ በፊት የጠባ ካልሆነ በስተቀር ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ማፈተከል አማአ ማለታቸው ህፃን ልጅ ከጡት ከወተት እንጂ ሌላ ነገር ራቡን የማያረካለት ከራቡ የማያድነው በሆነበት ወቅት ላይ የጠባው ጡት እንጂ የጡት ወንድም፣ የጡት እናት ሊያስበል አይችልም ማለታቸው። ለንከ ከሁለት ዓመት በኋላ የጠባ እንደሆነ ትክክል አይደለም፣ ማህረምነት አይገኝም። የተወለደበት ጊዜ ጀምሮ እስከ ሁለት ዓመት ባለው መሆን አለበት። እስከ ሁለት ዓመት ባለው ጊዜ ምግብ ሊበላ ይችላል። ጎን ለጎን ምግብ ሊበላ ይችላል፣ ምንም ችግር የለም። ሌላውና ሁለተኛው መስፈርት ሀምስ ረባዓት፣ አምስት ጊዜ መሆን አለበት። የጠባው የጠባው አምስት ጊዜ መሆን አለበት። ከአምስት ጊዜ ካነሰ ማህረምነቱ አይገኝም። ሌላው ሶስተኛው ሸርጥ እዚህ ውስጥ ይካተታል፣ ላኪን አንድ አንዱ ለሞች ራሱን የቻለ ሸርጥ ያደርጎታል። የሴት ልጅ ጡት መሆን አለበት። ወተቱ ከሴት ልጅ ጡት የወጣ መሆን አለበት ከእንስሳት ቢሆን አሊያ ደግሞ ናድር ሆኖ ከወንድ ልጅ ጡት ቢወጣ ማህረም ሊሆን አይችልም፣ ረባዕ ትክክለኛ ሊሆን አይችልም። ሶስት ሽርጦች ናቸው ማለት ነው። አንደኛው በሁለት ዓመት ዕድሜ ክልል ውስጥ ያለ መሆን አለበት። ከሁለት ዓመት ካለፈ ረባዕ አይባልም። እንደዚሁ አምስት ጊዜና ከዛ በላይ መሆን አለበት። ከአምስት ጊዜ ካነሰ ረባዕ አይባልም አይሟላም። ሌላው ደግሞ ከሴት ልጅ ጡት የወጣ መሆን አለበት። ወተቷል ከሴት ልጅ ጡት የሚለውን በተመለከተ ከሴት ልጅ ነው ወተት የሚወጣው፣ ከወንድ አይወጣም። ላክን ሁንሳ የሚባል ነገር አለ ወንድም ያልሆኑ ሴትም ያልሆኑ ወይም ሴትና ወንድ መሆናቸው ያልተለይ የሴትም ባህሪ ያለባቸው የወንድም ባህሪ ያለባቸው የወንድም የሴትም የሰውነት አካል ያላቸዋል። እነዚህ ሁንታ ይባላሉ። በተለያዩ ነገሮች መለየት ይቻላል። ከእንዲህ አይነት ፍጡሮች ከሆኑ እህትቱ የተገኘው የጡት እናት ሊባል አይችልም ዝምድናን በዚህ አይገኝም ለማለት ፈልገው ነው የሚሉት ፉካሃዎች። ነገር ግን ራጅሑ ከእንዲህ አይነቱም ሰው ቢገኝ፣ ሁኔታው ታይቶ ሰውነቱ ታይቶ አብዛኛው ሰውነቱ ላይ ያሉ የሰውነት ምልክቶች ሁኔታዎች ሴት የሚያስብለው ከሆነና ሴት ነው ከተባለ ጡቱ ላይ ወተት ካለበት ከጠባ የጡት እናት ይሆናል። ችግር አይኖርም። ላክን አብዛኛው ሰውነቱ ላይ ያለው ሁኔታ ወንድ የሚያስብለው ከሆነና ከወንድ ከተመደበ ከዛ ቢጠባም ዝምድናው ሊገኝ አይችልም። ሌላው ከእንስሳት የጠቦ እንደሆነ አንድ ሰው ፍየል ቢኖረው አሊያ ላሞች ቢኖሩት የቤቱ ልጅ ከነዚህ እንስሳት እንደሚጠባ ሁሉ ሌላ የጎረቤት ልጅም የሚዘመድ ልጅም ከነዚህ እንስሳት ቢጠባ ፍየል ወይም ደግሞ ከአንዲት ላም ወተት አብረን ጠብተናልና መህረም እንሆናለን አይባልም። ይሄ ነው የሰው ጡት መሆን አለበት ተብሎ መገደው። ሌላው ወተቱ የተገኘው ካገባች ከወለደች ሴትም ይሁን ካልወለደች ሴትም ቢገኝ የሴት ወተት እስከሆነ ድረስ መህረምነቱ ይገኛል ይላል። አብዛኛውን ጊዜ ሴቶች ወለው እንጂ ወተት አይገኝም። አልፎ አልፎ ያልወለዱ ሴቶችም ላይ ወተት ሊገኝ ይችላል። ነገር ግን እዚህ ጋር ትክክለኛ ወተት አይደለም የሆነ ፈሳሽ ነው እንጂ ወተት አይደለምና ማህረም አያስበልም የሚሉ ፉቀሃዎች አሉ። ሆኖም ወተት ከወጣው ልጁ ከጠባና ረሃቡን ካቆመለት ያልወለዱ ሴቶችም ቢሆን ቢያጠቡት፣ አልያ እድሜያቸው በጣም ገፍቶ ውስታቸው መውለድ ያቆሙ እናቶችም ቢሆን ቢያጠቡትና ወተት ከወጣለት ከጠባ ረሃቡ ከቆመለት አምስት ጊዜ ከሆነ የጠባው ኢንሻአላህ ተዓላ ማህረም ይሆናል። የጠባው ቀጥታ ከጡትም ይሁን ጡጦ ላይ ተደርጎለት ይሁን ማህረምነቱ ይገኛል በአፉም ይጥባው በአፍንጫውም በሆነ መልኩ ተደርጎለት ይጥባው ሆድ ውስጥ ከደረሰና ከጠቀመው ማህረምነቱ ይገኛል ሌላውና ትልቁ ነጥብ አምስት ጊዜ ማጥባት ተብሏል እንዴት ነው አምስት ጊዜ የሚጠባው አምስቱንስ እንዴት ነው የምንቆጥረው ካለን አንድ ጊዜ ጡትን መቶ ከዛ በኋላ ለመተንፈስም ይሁን ከአንዱ ጡት ወደ ሌላኛው ጡት ለመሄድ በራሱ ጊዜ ካቆመ አንድ ይባላል ድጋሜ እንደገና ሲጠባ ሁለት ከዛ በኋላ 3 ይባላል ሁለት 3 አራት እንዲሆን ብሎ ማቋረጥ አይቻልም ራሱ እማጠግቦ ወይ ለመተንፈስ ወይማ ሌላ ጡት ለመቀየር ያቆም እንደሆነ አንድ ሁለት 3 ብለን እንቆጥራለን አምስት እንዲሆን ብለን ማቋረጥ አንችልም አንድ ቦታ ላይና አንድ ጊዜ ላይ አምስቴ ይጥባ በተለያየ ወቅት የሚጥባ ችግር የለውም የእነ ሻሪያ ይዕተ ባር ዐደል ረባዕት ወለም አልተገደበምና በዕርፍ ነው የሚገደበው ይላል። በሰለምዶ አምስት ጊዜ ጠብቷል የሚያስብለን ያክል ከጠባ ማሕረም ይሆናል። አምስት ጊዜ ማጥባቱን በተመለከተ መጀመሪያ አካባቢ ላይ ሸሪያቱ ልእስላም ሲደነግግ አሽሩ ረባሃትን ማዕሉማትን ዩሐርምና የሚል የቁርአን አያ ነበር ይላል። አስር ጊዜ በግልጽ የታወቀ ማጥባትን ያጠቡ ሰዎች ማሕረም ይሆናሉ እንደማለት ነው። ከጊዜ በኋላ ወደ አምስት ተቀነሰ ይላል። አምስት ጊዜ በግልጽ የታወቀ ማጥባትን ያጠባ ሰው ማህረም ይሆናል። ከዛ በኋላ ቁርአኑ ንባቡ ተሰረዘ ነውጓል። አምስት ጊዜ ያጠባ ሰው ማህረም ይሆናል። የጠባ ሳለ ገና አፉ ውስጥ እያለ መልሶ ቢያወጣው ይህ አይቆጠርም። የተወሰነ ጠባ ወይም ጡጦ ፉ ላይ ተደረገ፣ ወደ ውስጥ ሳይገባ ተመልሶ ወጣ፣ አይቆጠርም። ላክን ከጠባውና ሆድ ውስጥ ከገባ በኋላ መልሶ ቢያወጣው ይቆጠራል። ስንት ጊዜ ነው የጠባው ብለን ቁጥሩ ላይ ከተጠራጠረን እንደዚሁ ደግሞ እገሌ እኔ የጠባው እገሌ ብለን ከተጠራጠረን መተው ግዴታ ነው። አስሉ አጅነቢ ነው ባዕድ ነው። ያጠባችሁም ለሱ ባዕድ ናት። በጥርጣሬ ባዕድነቱን እናስቀረው። አንድ ቤት ውስጥ አራት አምስት ልጆች ይኖራሉ። ከዛ ቤት ልጆች አንዱን እንዳጠባች ታውቃለች። ላኪን የተኛው ነው ዘነጋቸው። ይሄኔ ኻላስ ጥንቃቄ ማድረግ አጅነቢ ነው። ነገር ግን አጅነቢ ነው ብለን ደግሞ እሱን ማግባትም የለብንም ያለው መጠንቀቅ እኖርብን ቱጠፍቷልና ወንድሜ ነው ልጄ ነው አንለም፣ ይሄንም እንጠነቀቃለን። መጥባት አለመጥባቱን እርግጠኛ ስላልሆንኩኝ ደግሞ አጅነቢ ነው። ከፈለገን የእኛ ቤት ልጆች እሱ ማግባት ከፈለጉ ያገቡታል። የጡት ወንድማቸው አይደለም፣ ሴትም ከሆነች የጡት እህታችን አይደለችም አይሉም፣ ሁለቱም ይተዋል ማለት አጅነቢነታቸውም እንደነበረ ይቀጥላል። ለማግባት ቢፈልጉም ጥንቃቄ ማድረጉ የተሻለ ነው ያሉ አራቴ ነው አምስቴ ብሮ ቢጠራጠሩ ማለት ሌላ ቦታ ላይ አብዛኛው ግምታችን የሆነውን እንጠቀማለን እንደምንለው አያምስቴ ነው ብለን እዚህ ላይ በግምት ብቻ አንወስንም እንተዋለን። ነቢዩ ሰለላሁ ዓለይሂ ወሰለም ወመን ተረከ ሹብሃት ፈቀዲ ስተብረአ ሊዲኒሂ ወዒርዲሂ ብሏል። አጠራጣሪ ነገሮችን የተወሰው ለዲኑም ለክብሩም ጥንቃቄ አድርጓል ተብሏልና መጠንቀቅ ይኖርብናል። ሌላውና እዚህ ጋር ሙሂም የሚባለው ነጥብ ጡት የጠባው ሕፃን ልጅ ወንድም ይሁን ሴት፣ ጡት ካጠባችው ሴት ጋር ጠንከር ያለ የስጋ ዝምድና እንዳለው ይቆጠራል በጡት ምክንያት የእሷን ጡት በመጥባቱ ምክንያት ለእሷ ልጆች ማህረም ይሆናል። ለባሏ ልጆችም ከሌላ ምስቱን ካቢ ወልዳቸው ማህረም ይሆናል። ቀደም እንዳል የጡት አባትና እናቱ ወላጆቹም ለሱ አያት ይሆናል። ይህ ጡት የጠባው ሰው ልጆቹም ለነሱ ላጠቡት ለወላጅ አባቶቹ የልጅ ልጅ ይሆናል። ጡት የጠባው ህፃን ወንድም ይሁን ሴት ልጆችም አብረው ጡት ለጠቡት ወንድምና አያቶቹ የወንድም ልጅ ይሆናል። እነሱ አጎት ይሆናል። ከዚህ ውጪ ጡት የጠባው ሰው ቤተሰቦች ጡት ካጠቡ ሰዎች ቤተሰቦች ጋር የጡት ዝምድና ግንኙነት የላቸውም። ያዕኔ ፈላትንተሽሩ አልሑርመቱ ዐለ መን ሁወ አዕላ ምንሁ ምን አባኢህ ወኡመሃትህ ወአማምህ ወአማትህ። አንድ ልጅ የሆነ ቤተሰብ ጋር ጡት ቢጠባ የእሱ ቤተሰቦች አብሯቸው ጡት ለጠቡ እህቶቹም ይሁን ወንድሞቹ የጡት ማህረም ሊሆኑ አይችሉም። የእሱ እህቶችም የስጋ እህቶችም እዚህ ይላሉ ለጡት እህቶቹ እህት ሊሆኑ አይችሉም። የወለዱት ወላጆቹ ላጠቡት ወላጆችም ማህረም ሊሆኑ አይችሉም። ማህረምነቱ ከጠባው ሰው ጋር ብቻ ነው። አብሮት ከጠቡ እህቶች ጋር በተመለከተ ከሁሉም ጋር ይተሳሰራል። በጊዜው ከተወለደው ህፃን ጋር ብቻ ነው አንል አብሮት ጡት ከጠባው ህፃን በፊት የተወለዱትንም ከዛ በኋላ የሚወለዱትንም ያካተታል። ከዚያው መነሳት አንድ ህፃን ልጅ የሆነ ቤተሰብ ጋር ጡት ቢጠባ ለሱ ደግሞ የሥጋ እህቶች ቢኖሩት ከሱ ጋር አብሮ ጡት ከጠቡ ወንድ ልጆች መሃል የሱን የስጋ እህት ማግባት ቢፈልግ ትችላለህ እንለዋለን። ምክንያቱም የጡት መጥባት ዝምድናው የሚገናኙ የሚያይዘው ከሱ ብቻ ነው። ለዚህ ነው በቃዒዳ መልኩ ፉቃሃዎች ምን ይላሉ፣ ኢኽዋኑ ወአኸዋቱ አልሙርተዲ ኢላ አላቀተ ለሁም ቢልሙርዲዕ እያል ጡት የጠባው ልጅ ወንድሙና እህቶቹ ካጠባቸው ሴት ጋር ምንም አይነት ማህረምነት ትስስር ያላቸው ምናም፣ ጡት በመጥባቱ የነሱ ቤተሰብ በመሆኑ የሆነ ቅርርብ ሊኖር ይችላል የወንድማችን የጡት ቤተሰቦች ሊባል ይችላል ላኪን ከማህረምነት አንጻር የጡት ወንድሜ እህትናትና ተብሎ አብሮ መቀመጥ መጨባበጥ አይቻልም ከፈለጉ መጋባት ይችላሉ። ሌላ ሐራም የሚያደርግ መንገድ ከሌለ ማለት ነው። እኔ ይሄ ልብ መባል አለበት። በጡት ምክንያት የሚመጣው ማህረምነት የጠባውን ሰውና ልጆቹን ብቻ ነው የሚመለከተው። የጠባውን ሰውና የሱን ልጆች ብቻ ነው የሚመለከተው። ከዛ ውጪ ፈርዑንም ይሁን ሐሽያውን አይመለከትም። ማለት ፈርዑ ማለት ወላጆቹ ማለት ሐሽያው ማለት ወንድምና እህቶቹ ማለት ይህ እንደ እንዳለ በደም ምክንያት መህረምነት የሚገኝ የሚመስላቸው ሰዎች አሉ። ያኔ አንዲት ሴት ልጅ ለሆነ ወንድ ደምብ ብትሰጥ አሊያ ደግሞ ወንድ ለሴት ደምብ ይሰጥ መህረም ሊሆኑ አይችሉም። አንድ ወንድ ለሆነች ሴት ለሆነች እናት ደምብ ይሰጥ መህረም ይሆናል፣ አሊያ አንዲት እናት ለሆነ ሰው ደምብ ትሰጥ ይሷ ልጆች ለሱ መህረም ይሆናሉ የሚባል ነገር የለም። እነዚህ ዋና ዋና የሚባሉ ነጥቦች ናቸው። ሸርቱን ልናቅ፣ አደቡን ህጉን ልናቅ ይገባል ከዛ በኋላ አስፈላጊ የሆኑ ከተገኘ ልናደርገው እንችላለን። ሸክና ሹብሃ ለጠራጣሪ ነገሮች ካሉ መራቁ እና መጠንቀቁ የተሻለ ነው። ህፃኑ በሁለት ዓመት የዕድሜ ክልል ውስጥ መሆን አለበት። የሴት ልጅ ጡት መሆን አለበት። አምስት ጊዜና ከዛ በላይ የጠባ መሆን አለበት። ጠብቻለው ሲል የሚመሰክርለት ሰው መኖር አለበት። በተለይ እዚህ ጋ ከፍተኛ ጥንቃቄ ያስፈልጋል። ሐተ ረሱሉላህ ሰለሏሁ ዐለይሂ ወሰለም ጠንከር ያለ ንግግር ተናግሯል። አይሻ ጋር የሆነ ወንድ ቁጭ ብሎ ረሱል ሰለላሁ ዐለይሂ ወሰለም ሲገቡ ፊታቸው ተቀያየረ። አይሻ ይህን ስታይ እነሆ አኺ ሚን አርባዓ አለቻቸው የጡት ወንድሜ እኮ ነው አለቻቸው። ከዛ ነብይ ሰለላሁ ዐለይሂ ወሰለም አሉ የጡት ወንድሞቻችሁ እነማን እንደሆኑ ጠንቅቃችሁ ወቁ። ኢነ መርዳዓቱ ሚን አልመጃዓ የጡት ወንድም የሚባለው ሕፃን እያለ ተርቦ እናት ያጠባቸው እንደሆነ ነው የጡት ወንድም የሚባለው ብለዋል። የጡት ወንድምሽ ነኝ ስላለ የጡት አጎትሽ ነኝ ስላለ ብቻ ሒጃብን መተው ተገቢ አይደለም። አጠራጣሪ ነገሮች ካሉ መጠንቀቅና ማራቅ ያስፈልጋል። እንደዚሁ የጡት ወንድም ማህረም ሊሆን ይችላል። ለጉዞ አብሮ አብሮ መጓዝ ይችላሉ። ከዚህ ጋር አብሮ መቀመጥ ይችላሉ። ለአጅነቢ ወንድ መሸፈን ግዴታ የሚሆነውን ሁሉ እሱ ላይ መሸፈን ግዴታ አይሆንም። ምናልባት ፊትና ካለ እንደው ሁኔታው ሊከለከል ይችላል። ነገር ግን ኒካህ ማሰራ አይችልም እሱ የጡት ወንድም። በአባትም በእናትም እንደሚገነኙ ሸቂቅ ወንድም፣ አሊያ ደግሞ በአባት ብቻ እንደሚገነኙት ወንድም ኃላፊ ሆኖ ወልይ ሆኖ ኒካህ ሊያስር አይችልም። እንደዚሁ ደግሞ ከነሱ ጋርም አይወርስም ይላል መስ የሆኑ አሕካሞችን ልናቅ ይገባናል። ጫፍ ጫፉን ብቻ እየያዘን ጌታችንን በጀህልና ልንገዛው ሐላልን ሐራም ሐራምን ሐላል ልናደርግ አይገባንም። ወአላሁ ተዓላ አዕለም ለሁላችንም ጠቃሚ መቀት ከመልካም ስራ ጋር ያደለን። ወሰላሙ ዐለይኩም ወረሕመቱላህ ወበረካቱህ።